የምር ዛሬ ምን ማለት እንዳለብኝ አላቅም። ማለት የሀይሚዬ ንግግር የዛሬው ንግግሯ በጣም ተስፋ የሚያስቆርጥ ከሆነት ለመናገር ማለት ነው። እኔ እንኳን አይደለም ተስፋ ልቆርጥ ይቅርና ዛሬ በቃ ማለት ያው ትላንትና ቪዲዮ ያለቀው እንደምታዩት ቦስ ፕሮግራሙን ቶሎ ቶሎን ጨርስና ብሩኬን እንድረስበት ብሎ ስለነበረ ያው ፕሮግራማቸውን ጨርሰው ወደ ብሮኬ ይመለሳሉና ይነጋገራሉ የሚል ተስፋ ስለነበረኝ ዛሬ ነገሩ ይፈታል፣ ዛሬ ነገሩ ያልቃል፣ ዛሬ ሰላም ይሆናል የሚል ትልቅ ተስፋ ነበረኝ። ግን ጭራሽ የሀይሜ ንግግር ዛሬ ተስፋ የሚያስቆርጥ ነበረ። ተስፋ የሚያስቆርጠው ምንድን ነው? ጭራሽ እኔ እናሱ ላንገናኝ ተለያይተናል አይነት ነገር። ኧረ በእውነት ይሄ በእናንተ አያምርም፣ በጭራሽ ካይሚና ብሩኬ ንግግ ንግግር ከናንተ አይጠበቅምም አያምርም። ስለዚህ እኔ እንጃ ይህን የዛሬ ንግግር መቼም እኔ እንጃ ካይሚ አፍሰማዋለሁ ብዬ ያልጠበቅኩም ነበር። ሰላም ሰላም፣ እንዴት ናችሁ? ውድ እና የተከበራችሁ የኔ ቤተሰቦች፣ ደህና ናችሁ ወይ? ያለው እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍ ይበልልኝ። መቼም ያውኛ በጎች ተብለናል፣ በግ ተብለናል። ይኸው በያ እያለች ነው ከባገረው እንዴ! እና በግ ስላለች ነው አጠገቤ፣ እኔም በግ ስለሆንኩ ነው። ሰምታችኋል፣ ደስ ይበላችሁ። እንግዲህ በያ እያለችላችሁ እንግዲህ ቦስ ዛሬ ሀይሚዬን ይዟት መቷል። በግል ማለት ነው። ምክንያቱም ሀይሚና ብሩኬ ሲገናኙ ተረጋግተው መነጋገር አልቻሉም፣ ተረጋግተው ማውራት አልቻሉም። ሁለቱ ሲገናኙ ያልሆነ ቃል መጣጣል፣ ያልሆነ ግብግብ ውስጥ መፍጠር፣ በቃ መነጋገር አልቻሉም። እና በነገራችን ላይ ይሄ እኔም ሀሳብ ነው ቦስ ያ አንድ ላይ አገናኝቶ መጀመሪያ ሁለቱን በደንብ ሳታሳምኑ ሁለቱን በደንብ አነጋግራችሁ ሳይጨርሱ ሳታሳምኗቸው አምጥታችሁ ክፉ ቃል እንዲነጋገሩ አታደርጉ። ምክንያቱም ድንገት ሲገናኙ ሁለቱም ያልሆነ ቃል እየተነጋገሩ ነው፣ ትርፍ ቃል ከአፋቸው እየወጣ ነው። እና ይሄ ደግሞ ደስ አይልም፣ ኦዲየንሱም፣ ለእነሱም፣ ለራሳቸውም፣ ለክብሩም ለምን ነገጧት መታረቃቸው ነገጧት አንድ መሆናቸው ላይቀር አሁን ያልሆነ ቃል መነጋገሩ መልካም አይደለም፣ በሚል በጣም ብዙ ሰው ቦስ ጋርም ወቀሳ ደርሷል። እንግዲህ እንደሰማችሁት ነው ተናግሯል እና በነገራችን ላይ ይሄ እኔም ሀሳብ ነው። ሀይሚና ብሩኬ እንደዚህ አይነት ሰጣ ገቦ ሲገቡ ጥሩ ቃል መነጋገር በቃ ይሆነ ሁለቱም እልህ ውስጥ ያው እውነተኛ ፍቅር ነው በነገራችን ላይ የሚያጨቃጭቅም የሚያነታረክም ያው ግን እንደዛም ሆኖ ግን ጥሩ አይደለም፣ ከነሱ ጋር የሚሄድ አይደለም። ትርፍ ቃል መነጋገር ትርፉ ቄ መያያዝ ነው። እንደዚህ ያልሽኝ እኮ ለሚያልፍ ቀን መጥፎ ቃል አትናገር የሚባል አባባል አለምና፣ ስለዚህ እንግዲህ ለየብቻቸው ለማነጋገር ሞክሯል። ቦስ እውነት ለመናገር በጣም እውነተኛ ጓደኛ ነው። በቃ ሀይሚና ብሩኬ የሆነ ነገር ውስጥ በገቡ ቁጥር ሁሉ በቃ የሚለፋው የሚጠራው እነሱ አንድ እንዲሆኑ እንዲታረቁ በጣም ብዙ ትግል የሚያደርገው ብዙ ጊዜ እሱ ነው እና እግዚአብሔር ያክብርህ። በእውነት እውነተኛ ጓደኛ ነህ፣ ጥሩ ጓደኛ ነህ እና ፈጣሪ ያክብርህ። እውነቴን ነው የምለው፣ በጣም በቃ እውነተኛ ጓደኛ ነው እና ሀይምዬን እንግዲህ ዛሬ ያው በግል ይዟት መጥቷል በአቀረብነው ጥያቄ መሰረት ግን ከሀይሚ የሰማ ነው። ነገር ግን ፍጹም ተስፋ የሚያስቆርጥ ፍጹም ጥሩ ያልሆነ በቅድም እንግዲህ ያው እንዳያችሁት ነው ብሩኬ፣ ያው ይቅርታ ሊጠይቅ አበባ ይዞ መጥቶ ነበረ። ያው ያገኘው ነገር ደግሞ እንዳያችሁት ነው። ሀይሚዬ የሆነ ሰው አጠገቧ ነበረ። ያው አሟት እንግዲህ ከመንገድ ላይ አሟት አግኝቻት ልረዳት ነው ይዣት የመጣሁት ብሎ ተናግሯል። እሱም ብሩኬ ግን በድንገት ወደ ሀይሚ ቤት ሲሄድ ያገኘው ሰው እጅግ በጣም አናዶታል፣ እጅግ በጣም አበሳጭቶታል፣ እጅግ በጣም በቃ የሌለ መጥፎ ስሜት ውስጥ ነው የከተተውና ስለዛም ነገር ተናግራለች ሀይሚ። እሱ አድርጎታልና እኔ መልሼ ላድርግ የምል ሰው አይደለሁም እንደዛ አይነት ሰውም አይደለሁም። እና ይቅርታም ያጠያየቅ ሁኔታ አድርጌያለሁ፣ አላደረግኩም አይነት ነገር ነው ብሩኪ እያደረገ ያለው እንደዚ አይነት ይቅርታ የለም። ሶ ሀይምዬ፣ ምንድን ነው አሁን የተረዳሁት ነገር ቢኖር ይቅርታ ሊል የመጣበት አመጣጥ አልተዋጠላትም፣ አልተዋጠላትም። በደፈና በነገራችን ላይ በቀደምም እኔ ተናግሬያለሁ። በደፈና ይቅርታ የሚባል ነገር የለም። አድርጌያለሁ አላደረግኩም አይነት ነገር ነው እየተጫወተ ያለው እና ይሄ ነገር እንደዛ አይነት ደግሞ ይቅርታ የለም ማለት ያው እንግዲህ ብሩኬ የመጣበት ሁኔታ አይታችኋል። ሁለት መቶ እንደዛ ደብሯት እንድታሳልፍ አልፈልግም፣ ደስቧት እንድታሳልፍ እፈልጋለሁ ብላ እንድታሳልፍ እፈልጋለሁ። እና እኔ ነገሩን አደረግኩም አላደረግኩም እንግዲህ ነገሩን አምኜ ይቅርታ እንድል ስለሆነ የፈለገችው እቺ ነገር ናት። እቺ ፓርት በጣም አስቆጥታታለች ሃይሚን ማለት ነገሩን አድርጌዋለሁ አላደረግኩትም አይነት ነገር ምንም ሳላ ጥፋቱን ሳያምንበት እንዴት እንዴት ይቅርታ ይጠይቀኛል ነው እንግዲህ ሃይሚ ማባባሏ። ከባድ ነው። ብቻ ነገሩ የእውነት እኔ እንጃ እስከ መቼ እንደሆነ እንደዚህ የምትሆኑት። ፈጣሪ የወቀው ሀይሜ እና ብሩኬ ግን ተለያይተናል የሚለውን ቃል ግን እኔ እንጃ ደግማችሁ ለእኛ ለጨረቃ ፋሚሊ ይህንን ባታወሩም ባትነግሩ ደስ ይለናል። በጣም ከባድ ነው። እናንተ ደግሞ መቼም መቼም መቼም አትለያዩም። ለማንኛውም ብሩኬ ሶት መቶ ሺ ቶሎ ቶሎ ሰብስክራይብ አርጎ ሰብስክራይ ያላረጋች ከዛ በኋላ እስኪ ነገሮች ይስተካከላሉ ብዬ አስባለሁ። እኔ እን ብቻ ነገሩን ጥብቅ እያለየ እኔ ዛሬ እዚብን ሰላም ይሆናል፣ በቃ ዛሬ ሁሉም ነገር ያልቃል ብዬ ነበረ ተስፋ ያደረኩት። በጭራሽ እኔ ነገ ይሄዳል ብ እንደም ከትላንት ወዲያ ዛሬና ነገ ሰላም ይፈጠራል ብዬ ነበረ እና ቦስን ብትሆን በፈጠረ አሁንም ተስፋ እንዳትቆርጥ፣ እነዚህን ሁለት ጩጬዎች ቆንጥጠህም ኮር ከመህም ቢሆን አስተካክልልን፣ ሰላም አወርድልን፣ ወደ ፍቅራቸው እንዲመለሱ አድርግልን። ምክንያቱም አንተ ቢያንስ ከነሱ ሻል ያልከነህ በሰል ያልከነህ፣ እና አንተ እነሱን ተቆጥተህ ልታሸንፍ የምትችለው አንተና አንተ ብቻ ነህ። ስለዚህ ቦስዬ ተስፋ እንዳትቆርጥ። አሁንም ስለምታደርገው ነገር በጣም ነው የምናመሰግነው። በጣም እየጣርክ ነው። ና እንደ ሀሳብ ሁለቱ አሁንም ቢሆን በቃ አንድ ላይ ባይገናኙ ጥሩ ነው። ባይኔ በቃ አንድ ላይ አሁን እኮ እሷም ያለችው ሁለታችንም ለየብቻችን ህይወታችንን መምራት እንችላለን። እኔ ያለችው አዎ ሁለታችሁም ህይወታችሁን መምራት ትችላላችሁ፣ ግን ደግሞ ሁለት ሽንፎን ቃለብሽ መቼም ተለያየታችሁ መኖራችሁ አይገርማችሁም። ሰምታችኋል።